ከረቡዕ በኋላ ሐሙስ ነው። ጸሎተ ሐሙስ ነው የሚባለው። የተለያዩ ስሞች አሉት። የምስጢር ቀን፣ የጸሎተ ሐሙስ እንዲሁም ደግሞ የትህትና ቀን የሚል መጠሪያ ይኖረዋል። በማቴዎስ ወንጌል ምዕራፍ 26 ላይ ነው በተለይ የማቴዎስ ወንጌል ምዕራፍ 26 ተራ ቁጥር 26 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ በአላዛር ቤት ከደቀ መዛሙርቱ ጋር ተሰብስበው እያሉ ወገቡን ታጥቆ እግራቸውን አጠባቸው ነው የሚለው። ይሄ የኢየሱስ ክርስቶስን ትህትና፣ የእኛን የመዳን ስራ ጅማሬ የምናይበት ሲሆን ስጋዬ ነው እንኩ ብሉ፣ ደሜ ነው እንኩ ጠጡ ብሎ ስጋውን ቆርሶ ደሙን አፍስሶ ነገ በመልዕልተ መስቀል ሊሰጣቸው የሚችለውን ነገር ቀድሞ ባርኮ ቆርሶ አክብሮ እንደሰጣቸው የምስጢረ ቁርባን ጉዳይ የሚታወስበት እለት ነው። በተለይ የማይረሱ ትልቅ ትኩረት የሚሰጣቸው ነገሮች ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ባርኮ ሰጣቸው የሚለው ነገር ምዛም ጽውሎቱ ለድራር ነው። ለመደበኛው ምግብነት ካመጡለት ወይን ካመጡለት ኅብስት ነው ባርኮ የሰጣቸው መጀመሪያ በልተዋል፣ ጠጥተዋል እና በልቶ ጠጥቶ መቁረብ ይቻላል ወይ የሚያስብል ነገር ነው ለሚሉ ለአንዳንድ ጥያቄዎች ይሄ እንደዚያ ማለት አለ። ከመደበኛው ምግብ ከተራው ምግብ የተለየ የሚያደርጉ ስራዎች ተሰርተዋል። አንደኛ ኢየሱስ ክርስቶስ ባርኮታል፣ ሁለተኛ ቆርሶታል፣ ፈትቶታል ሶስተኛ ይህ ስጋዬ ነው፣ ይህ ደሜ ነው የሚል ኃይለ ቃል ከእርሱ ወጥተዋል። ስለዚህ እየተናገረው ጌታ ነው መድኃኒታችን ኢየሱስ ክርስቶስ። እሱ ቃል ከተናገረ በኋላ ነገር ሁሉ ይገለበጣል። ሩቅ ሳንሄድ በቤተ መቅደስ ውስጥ የሚቀዳው ተራ ውሃ ነው፣ ከተባረከ በኋላ ግን ውሃ አይባልም፣ ጸበል ነው፣ ስራውም መፈወስ ነው። ለዚህ ነው አጋንንት በጸበል ቦታ ስንሰማቸው ተቃጠልን ሁሉ እያሉ ሲለፈልፉ የጮሁ ሲወጡ የምንሰማው ተራ ውሃ ስላልሆነ ነው፣ ከተባረከ በኋላ የእግዚአብሔር ቃል ከወጣ በኋላ ኃይለ ቃል ከወጣ በኋላ ከእግዚአብሔር ነገር ሁሉ ይገለበጣል፣ ይቀየራል ማለት ነው። እና ስጋዬ ነው ካለ በኋላ ስጋ ነው፣ ደሜ ነው ካለ በኋላ ደሙ ነው። ምንም ያለ ቅድመ ሁኔታ ያለ ጥርጥር ማለት ነው። ይሄ ለደቀ መዛሙር ተሰጠ። ዛሬም የሐዲስ ኪዳን ካህናት ይፈትቱታል። ቅዱስ ስጋውን ክቡር ደሙን ፈትተው ለምመኑ ይሰጣሉ እና ምስጢረ ቁርባን የምስጢረ ቁርባን ቀን ነው። የትህትና ቀን ነው። ኢየሱስ ክርስቶስ ካላጠኋችሁ አልቤ የከፍል ምስሌ ክሙ ከእኔ ጋራ የመኖር እድል ፈንታ ጽዋ ተርታ የላችሁም ብሎ እግራቸውን በትህትና ዝቁ ላይ ያጠበበት ያን ብቻ ሳይሆን ከመዝ ግበሩ ለቢጽ ክሙ እናንተም የተደረገላችሁን ነገር በሌላው ላይ ስታደርጉ በተግባር ታዩ ብሎ መልእክት ያስተላለፈበት መመሪያም የሰጠበት ደቀ መዛሙርቱም ይሄን ሊያደርጉ ግድ የሆነበት ዕለት ነው ጸሎተ ሐሙስ። ሰሙነ ሕማማት ቅዳሴ ከሚቋረጡ የአገልግሎት አይነቶች አንዱ ቅዳሴ ነው ብለን ስለነበረ፣ በለታሙስ ግን በለሆሳስ ሲቀደ ይቀደሳል፣ ያለ ማይክራፎን፣ ከመደበኛው የአገልግሎት ቀን ድምጸት በተለየ መንገድ በለሆሳስ ማለት በከፍተኛ ጩኸት ሳይሆን ዝቅተኛ ድምፅ ቅዳሴ ይቀደሳል። ምስጢረ ቁርባንን በተግባር ማሳየት የሚቻልበት ቀን ስለሆነ በዚህ ቀን እንግዲህ በጸሎተ ሐሙስ እንደ ጥያቄ የሚነሱት የሚቆርቡ ሰዎች ይለያሉ አይለዩም ነው። ማንም መለየት አይችልም። ለመቆረብ ዝግጁ የሆነ በማንኛውም ጊዜ ቅዱስ ሥጋውን ክቡር ደሙን ሊቀበሉ ዝግጁ ሆነው የሚቀርቡ ሰዎች በዚያ ቀንም ከቀረቡ ሴትም ወንድም የሚል ነገር ሳይኖር ሁሉም ይቆርባሉ ማለት ነው። እግር በሚታጠብም ጊዜ ካህናቱ ከቅዱስ ፓትሪያርኩ ጀምሮ በየደረጃው ያሉ የቤተክርስቲያን መሪዎች ወገባቸውን ታጥቀው የሚመሩትን የሚያገለግሉትን ሕዝብ እግር ያጥባሉ። ወንዶች ወይ ሴቶች ናቸው የሚታጠቡ? በዚያ ጊዜ የታጠቡ ሐዋርያት ወንዶች ስለሆኑ የሚል ጥያቄ አለ። እንደዚህ አይነቱ ጥያቄ ልክ አይደለም። እንደዚያ ከሆነ የቆረቡም ሐዋርያት ብቻ ስለሆኑ ወንዶች ብቻ ናቸው ቅዱስ ሥጋውን ክቡር ደሙን ወንጌሉንም ሃይማኖቱንም በአጠቃላይ ለወንዶች ብቻ ጠቅልሎ መስጠት ይሆናል እና በመጽሐፍ ቅዱስ ለወንድ የተሰጠ ነገር ካለ ለሴትም እንደተሰጠ ነው የሚቆጠረው ለምሳሌ እግዚአብሔር ወገብሮ እግዚአብሔር ለአዳም እመሬተ ምድር ይላል እግዚአብሔር አዳምን ከመሬት አፈር አበጃጀው ይላል ይሄ ማለት አዳምና ሔዋንን ፈጠረ ማለት ነው እንጂ አዳምን ብቻ ፈጠረ ማለት አይደለም እንደዚያ ቢሆን ኑሮ ሔዋን ሰው መባል አትችልም ነበር እንደዚህ አይነት የመጽሐፍ ቅዱስ ሀሳቦችን በተጋራ መንገድ መረዳት ይጠይቃል ማለት ነው እና እግሩን የደቀ መዛሙርቱን እግር አጠበ ስንል የሁሉንም ሰው ኃጢአት አስወገደ ማለታችን ነው እንጂ የተከፋፈለ ስርዓት በቤተ ክርስቲያን ውስጥ ሰራ ማለታችን አይደለም። ጠቅለል ባለ መንገድ ጸሎተ ሐሙስ ይህን የሚመስል አጭር ትርጉም አለው ማለት ነው።